ስለ ጌጣጌጥ ህልም አልመው ያውቃሉ? ወርቅ ቀለበት፣ እንዲሁም ደግሞ የብር ቀለበት፣ የጆሮ ጌጥ እንዲሁም የአንገት ሀብል በህልመው አይተው ያውቃሉ? አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ። በልክ ቲቪ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት እንግዲህ ጌጣጌጦችን በተመለከተ በህልሙ ያየ ወይም ያለመ የሚለውን ይዤላችሁ ቀርብ ያለው እስከ ቪዲዮ መጨረሻ ድረስ ተከታተሉን። ጌጣጌጥን በህልሙ ያለመ የውበትና የአድናቆት ምሳሌ ተደርጎ ይወሰዳል። የጌጣጌጥ መደብር ወይም ደግሞ የጌጣጌጥ መደብርን በህልሙ ያየ ወይም የተመለከተ ሰው የድግስ የፊሽታ እና እንዲሁም የጋብቻ ወይም የቁርአን ማዕከልን ሊወክል ይችላል። በጆሮ ጉትቻ ማጌጡን ያለመ በጆሮ ጉትቻው ያለመ ወይም ደግሞ ያለመች ሴት ሚስቱ ወይም ሴት ልጁ መምራት ላይ የምትገኝ አስደሳች እና ሰላማዊ ህይወት ይበሰራል። የሱፍ ጨርቆችን ወይም የወርቅ ጌጣጌጦችን ሲሸጥ ያለመ የጎዳና ቸርቻሪ ሱቅ በደረቴ ወይም የሱፍ ጨርቆችን የወርቅ ጌጣጌጦችን ሲሸጥ ማየቱን ያለመ ሰው በገንዘብ ጥቅም ይበሰራል። ሀገር መሸጡን ማለም። ግን ከአንዳች ጉዳት ያስጠነቅቃል። ጌጣጌጥ ሻጭ ፈሪሃ አላህ ያደረበት የትጉህ አማኝ መገለጫ ነው። አለያ ግን እጅግ የሰፋ ቤተሰብ እና የተትረፈረፈ ሀብት ያለመ ያለውን ሰው ይወክላል። የውሸት ጌጣጌጥ ወይም አርቲፊሻል ያየ ወይም ያለመ ሰው በጆሮ ወይም በአንገቱ ሊሆን ይችላል አርቲፊሻል ጌጣጌጥን ሲያደርጉ ያለመች ሴት የዱንያዊ ጥቅም ዋጋ በምድራዊ ህይወት የተወሰነ የተወሰነ ወይም ደግሞ የማታለያ ፈተና ስለሆነች ይችን ያበስራል። የውሸት ጌጣጌጥ እንዳለው ያለመ የውሸት ጌጥ እንዳለው ያለመ ሰው ገንዘብ ይበስራል። የውሸት ጌጥ ማንጠሩን በእሳት ማቅለጡን ያለመ ሰው የውሸት ጌጥ ማንጠሩን በእሳት ያለመ ሰው ደግሞ ለርካሽ ጥቅም ሲል ከሰዎች የሚታረቅ ወይም ደግሞ የሚጋጭ ቁሳዊ አመልካች ነው። የመኖሪያ ቤቱን ወደ ወርቅነት መለወጡን ያለመ ይህ ማለት ቤቱ በእሳት መጋየቱን ያበስረዋል። እጁ ወደ ወርቅነት መለወጡን ያለመ እጁ ወደ ወርቅነት መለወጡን ያለመ ሰው የእጁን ሽቦ ወይም እጁ ሽቦ መሆኑን ያበስረዋል። አይኖቹ ወደ ወርቅነት መለወጡን ያለመ አይኖቹ ወደ ወርቅነት መለወጣቸውን ያለመ ሰው ደግሞ እውርነትን ወይም ደግሞ አይነ በሲርነትን ይጠነቀቃል። የወርቅ ወይም የብር ሀብል ማጥለቁን ያለመ የወርቅ ወይም የብር ሀብል ማጥለቁን ያለመ ሰው ደግሞ ተሰጥኦ ካለ የሀገር ወይም ደግሞ የሀገር ወይም የአንድ አካባቢ መሪ ሊሆን ይችላል ወይም ደግሞ በአደራ መልክ የሚቆይ ገንዘብን በአደራ መልክ የሚቀመጥ ገንዘብን የሚሰጠውን ነገር መኖሩን አመልካች ነው። ይህ ማለት አንድ ሰው ያላሰበውን ነገር ያገኛል እንደማለት ነው። ወርቅ ወደ ብር መለወጡን ያለመ ወርቅ ወደ ብር መለወጡን ያለመ ሰው ደግሞ ከሚስቱና ከልጆቹ ወይም ሀብቱ ጋር በተያያዘ አንዳች የጸጋ እጦት እንደሚያጋጥመው ያበስራል። ብር ወደ ወርቅ መለወጥን ያለመ ብር ወደ ወርቅ መለወጥን ያለመ ሰው ደግሞ የጸጋ መስፋፋትን ወይም ደግሞ የሀብት መትረፍረፍን ያመለክታል ማለት ነው። ንጹህ ወርቅ ወይም ብርን ማለም ንጹህ ወርቅ ወይም ብርን ማለም ንጽህናን፣ እምነት፣ ቃኒነትን እንዲሁም ቃል ኪዳን ጠባቂነትን ይመከራል ወይም ደግሞ ይበሰራል። በእጅ ወይም በማሽን ወይም ፋብሪካ የተወሰነ ወርቅ ጌጥ ያለመ በእጅ ወይም በማሽን ወይም በፋብሪካ የተመረተን ወርቅ ጌጥ ያለመ በዘላቂ ገቢን ይበሰራል፣ ወይም ደግሞ የማይቋረጥ ሀብትን ያገኛል እንደማለት ነው። ተስማሚ የብር ሀብል እንዳለ ወይም እንዳላት ያለመ ወይም ያለመች። ተስማሚ የብር ሀብል እንዳላት ያለመች ሴት ደግሞ የባሏ ሀብትና አልባሳት ይጠቁማል፣ ወይም ቀጭን ከሆነች ግን ችግሩን አመልካች ነው። ሴትዮዋ ቀጭን ከሆነች እሷ ችግርን እንደምታመለክት ያሳያል ማለት ነው። የብር ሀብል ያጠለቀ ገረድ ወይም መቅጠሩን ያለመ የብር ሀብል ያጠለቀ ያጠለቀ ቀን ገረድ መቅጠሩን ያለመ በትርፋማ ንድ ላይ መሰማራቱን ያበስራል። የወርቅም ሆነ የብር ሀብል ማጥለቁን ያለመ ደግሞ እምነታዊ ስብዕናን ያጣ የታመነውን የሚበላ ወራዳ መሆኑን ያበስረዋል ማለት ነው። ከብር በተሰራ ጥንድ ጆሮ ጉትቻ ማጌጧን ያለመች ሴት ደግሞ ይህም የሚያመለክተው የህልም ፍቺው የተባረከ ወንድ ልጅ ማፍራቷን ያበስራል። ከወርቅ ወይም ከክብ የተሰራ ዘውድ መድፋቱን ያለመ ሰው ወይም ያለመች ሴት ሀብትና ክብርን ከማብሰሩም ጎን የእምነት ዝቅጠ